ሀገር በተዛባ ፖለቲካ ትርክቶች ስትገኝና ሕዝቦቿ መካከል ያለው ልዩነት ሰፍቶ ቁርሾ ሲበረክት መፍትሔ በማበጀት ሂደት የምሁራንና የታሪክ ተመራማሪዎች ድርሻ ከፍተኛ ነው። ኢትዮጵያም የተዛቡ ትርክቶችን በማረም የሕዝብን አንድነት ለማስጠበቅ ብሎም የፖለቲካና የሀሳብ ልዩነቶችን ለማቀራረብ ሲባል ሀገራዊ ምክክር ኮሚሽንን በማቋቋም ወደ ስራ አስገብታለች። ታዲያ በዚህ ጊዜ ውስጥ የምሁራን ድርሻ ከፍተኛ መሆኑ ይታመናል። ለዚህም ሲባል ሀገራዊ ምክክር ኮሚሽኑ በተለያዩ ጊዜያት የምሁራን መድረክ በማዘጋጀት ለሀገራዊ አንድነት የጋራ ትርክት ለመፍጠር እየሰራ ይገኛል ይገኛል ምሁራንም ሀገር ችግር ውስጥ ስትገባ ሁሉም ህብረተሰብ ይነካል በማለት በሀገራዊ ጉዳይ ላይ የተማረ ዜጋ ዝምታን ባለመምረጥ ከሌሎች ሀገራት ትምህርት ወስደን የሀገራችንን አንድነት ማስጠበቅ አለብን ይላሉ። አንድ ሀገር ወደ መበታተን፣ ወደ ችግር በሚገባበት ጊዜ ማንንም ይነካል። የማይነካ ክፍል የለም። ምሁራኑ ይነካል፣ ህዝቡ ይነካል፣ ሴቷ፣ ወንዱ በሙሉ ይነካል። ስለዚህ ምንድነው ምሁራን ጥግ ይዞ ቁጭ ከማለት በአገራዊ መግባባቱ ላይ ጠንክሮ እንዲሳተፍ። የመን ሶሪያ የመሳሰሉ ሀገሮች ተበታትነዋል፣ እንደ አገር መቀጠል አልቻሉም። ይህ እድል እኛን እንዲገጥም በፍጹም ይሄ ምሁር ማሰብ ቀርቶ ዝም ማለት የለበትም መስራት አለበት። ምሁራን ሀገር ይገነባል የሚሏቸውን አጀንዳዎች በማምጣትና ወደ ህብረተሰቡ በማድረስ ሀገርን ለማጽናት መረባረብ ይጠበቅባቸዋል። ምሁሩ የሚጠበቅበት ምንድን ነው? አንደኛ ከሀሳብ ይነሳና ወደ ተግባር ሲገባ የተማሪውን ሳይንስ ወይም የተማሪውን እውቀት ያ ማህበረሰብ ወይም ያ ህዝብ ያንን እሱ ባይማርም የተማሪውን ግን እውቀቱን አካፍሎ ያ ህዝብ ያንን እውቀት ባህል አድርጎ ምኑ ነው የሚጠቅመኝ፣ ለምሳሌ የትኛው ሀሳብ ይጠቅመኛል፣ የትኛው ሀሳብ ካለውበት ወደ ተሻለ ሊያሻግረኝ ይችላል የሚለውን ህዝቡ ይዞ ይሻገር ዘንድ የተማሪውን ህዝቡ ውስጥ እውቀቱን የማሻገር ስራ መስራት አለበት። እያንዳንዱ ሀገር ላይ የሚገነቡ የፖለቲካ ትርክቶች ፈራሽም የሚሆኑ ጠቃሚ የሚሆኑ ነገሮች የሚመነጩት ከተማሩ ሰዎች ከኤሊቶች ነው። ፍራሽ የሆኑ አጀንዳዎቹን በማስወገድ ጠቃሚ የሆኑ አጀንዳዎቹን በማምጣት ምሁራን የራሳቸውን ሀሳብ ተደምጦላቸው አዋተው ይህንን አገራዊ ምክክር ውጤታማ ሊያደርጉ የሚችሉ ናቸው። በአሁኑ ሰዓት ማንም መጻፍና ማንበብ የሚችል ሀሳቡን በቀላሉ መግለጽ የሚችልበት ጊዜ ነው። ስለዚህ ምሁራኑ ሕዝብን የሚያቀራርብ ሀሳቦችን በማምጣትና ወደ ህብረተሰቡ በማድረስ የሀሳብ ልዩነትንና አለመግባባትን ለመፍታት ከፍተኛ ሚና መጫወት ይችላሉ። ምሁር ማለት ያው አገር መሪ ነው። ምሁር ማለት አገር የሚመራ ከዛ ይወጣል፣ የሚያስታርቅ ከዛ ይወጣል፣ የሚያለማም ከዛ ነው የሚወጣው። ስለዚህ ይህን የሀሳብ ልዩነትና አለመግባባትን መፍታት ሚና መጫወት ያስፈልጋል። መሆኑ ምሁራን በዚህ ሰዓት እንደ ሰዓቱ እራሱ በጣም አክቲቭ የሆነ ሰዓት ነው። ወቅቱ ያስባል። ማንም ሰው መጻፍ የሚችል ማንበብ የሚችል የራሱን ሀሳብ በቀላሉ በሚዲያ በእጁ ባለው ሚዲያ ማሰራጨት ይችላል። ለህዝቡ ጠቃሚ የሚሆን ጎጂውን በፌስቡክ፣ በቲክቶክ፣ በተለያየ ሚዲያ በመጠቀም ህብረሰብን የሚያቀራረብ ነገር እያመጡ ምሁራኑ ከምክክሩም ባሻገር ወደ ሀገራዊ አንድነት ሊያመጡ ይችላሉ የሚል እነሱ አቅሙ አላቸው ብዬ አምናለሁ። ከምሁራን ባሻገር ሁሉም ዜጋ ለሀገር መረጋጋትና አንድነት የራሱ የሆነ ጉልህ አስተዋጽኦ ስላለው ኃላፊነቱን በመውጣት የተረጋጋች እና የበለጸገች ሀገር መገንባት አለበት የምሁራኑ ምክር ነው።